ቤተሰቦች፣ ዛሬ ደስ የሚል ምሽት ነበረ። እንግዲህ የአብርሽና የሩታ እንግዲህ ሸገር ላይ የመጨረሻ ምሽታችን ነው ብለዋል ማለት ነው። እንግዲህ ነገ ወይ ከነገ ወዲያ ይገባሉ ብዬ ተስፋ አድርጋለሁ ማለት ነው። በዚሁ አጋጣሚ ዋዋዋው፣ ሩተይ፣ አላህ ይጠብቅሽ የኔ እናት። በጣም እኔ እንጃ እኔ ድምጿን ስሰማው ማለት ነው፣ ቤተሰቦቼ እውነት ለመናገር በቃ በኃይል መቆጣጠር አቃተኝ ማለት ነው። የሆነ አንጀቴ ነው የበላችኝ ማለት ነው። በጣም ደስ ትላላችሁ፣ ሩታና አብርሽ፣ አላህ ይጠብቃቸው እውነት ሁሌም እንደማረገ ሁሌም ድዋ ማረግላችሁ ማለት ነው። እኛ እናንተ ስትደሰተው እኛ ምን እንደሰታለን። ሩታዬ ብልህ ሴት፣ ጀግና ሴት፣ በቃ ትልቅ ነገር የማያስፈልጋት ሴት እውነት በጣም ሴት ስንባል በጣም አስፍተን ነው የምናስበው። ግን እሷ በትንሽ ነገር ቤት ዋን ማሞቅ፣ ባል ዋን ማስደሰት ትችልበታለች። ከዚህም በፊት ቡታ ጀራ ላይ ካያችሁት የሆነ ሜዳ ላይ በጣም ደስ የሚል ፕሮግራም ነበረ፣ ያንን ነገር አስታወሰችኝ። የዛሬው ደግሞ በጣም ይለያል። ሩታዬ ደግሞ እስከዛ ዛሬ እንደዚህ አይነት ድምፅሽን ደብቀሽ በመኖርሽ እኛ ጎትሽናል ማለት ነው። ምን አለ አንዳንዴ እንኳን ፈታ የምታደርግን እንደ ዛሬ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦቼ። ሰላም ሰላም ብያለው፣ ብያላችሁ። በሰላማችሁ ብዙ ዝትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው እና ውድ የኛ ቤተሰቦች ግሪሰሪ ፋሚሊዎች፣ እውነት ለናንተም ይገባችኋል። ይሄንን ነገር ስጠብቁት ነበረ፣ ስትመኙት ነበረ። እኛ እንኳን ቅርብ ሰዓት ነው ሮታና አብርሽ ብናቃቸውም፣ ያው ቪዲዮ ላይ መስራት ከጀመረን። እናንተ ግን አብርሽና ሮታ ብላችሁ ብዙ ጊዜ የቆያችሁ ልጆች አላችሁ። ለእናንተ ደግሞ እንኳን ደስ ካላችሁ እውነት ይሄን ነገር ለእናንተ ይገባችኋል እና ብዙሃችሁ ያለቀሳችሁ የተጎዳችሁ ነበራችሁ እኔም ከእናንተ ነበርኩኝ ግን ለእኔም እንኳን ደሳለሻል በሉኝ እሺ ኮሜንት ላይ ማለት ነው እውነት ነው የምላችሁ፣ እኔ ጥሎብኝ ይሆን አላቅም ብቻ አብርሽና ሩታ በቃ በአብርሽና በሩታ ፍቅር ተጠምጄ ነው የምውለው። ብቻ የሰው ፍቅር ይስጠን፣ የሰው መውደድ ይስጠን። ምሽታቸው በጣም ደስ የሚል ምሽት ነበር። የአብርሽ ማገላለጽ፣ የሩታ ማገላለጽ በቃ ሁለታቸውም ሲገላለጹ በጣም ነው ደስ የሚለኝ። እኔ እንደዚህ አይነት ሆነው ሲኖሩ በጣም ነው ደስ የሚለኝ። እንግዲህ ሩታን በህይወቷ የሚያስደስታት ነገር ቢኖር ያው እንዳላችም አብርሽን የእሷ በማረጓ ነው። እኔ ሰምቻታለሁ ስትናገር ማለት ነው ያው ሁላችሁም እንደሰማቸው ተስፋ አረጋለሁኝ። በቃ በጣም ደስ የሚሉ ጥንዶች ናቸው። እንግዲህ ለእኛም ደግሞ ድዋ አድርገውላት እውነት ለመናገር ማለት ነው እነሱ ድዋ ሲያረጉ በቃ ጸሎት ምናምን ነገር ለእናንተም እንደዚህ አይነት ነገር የምትመኙት ሲሉ ማለት ነው። እውነት ነው የምላቸው እምባይን እንደዚህ እየወረደ ማለት ነው። እያየዋቸው አሚን እያልኩ ነበረ። እናንተም ደግሞ አሚን እንደምትሉ ተስፋ አደርጋለሁ። ለእናንተም ደግሞ እንደ አብርሽና እንደ ሩታ ፍቅር የሞላበት ደስታ የሞላበት በቃ ከብዙ ስቃይ በኋላ ደግሞ እንደዚህ አይነት ደስታ የምታዩበት እንጀራ ይስጣችሁ። እውነት በተለይም ደግሞ መዳም ቤት ያላችሁ ስግደት ላይ ያላችሁ እህቶች ማለት ነው። በቃ ርፍ የምትሉበት እንጀራ ይስጣችሁ። ምክንያቱም ስግደት ላይ በጣም ከባድ ነው እና ብቻ በአብርሽ እና በሩታም ደግሞ ብዙ ነገር ተምረናል እንላለው። እኔ እኔ እንጃ ብዙ ነገር አስተምራኛለች እቺ ድንቅ የሆነች ልጅ ማለት ነው። እንቁ የሆነች ሩታዬ ማለት ነው። ሩታዬ ለእኔ ብቻ ሳይሆን ለሁሉም ትምህርት ሰጥታለች። እንግዲህ አብርሽም እንዳለ የቤቴ ድምቀት ናት ብለዋል። እሷ ስላለችኝ ደግሞ በጣም እኮራለሁ እና ቤት ስገባ እራሱ ሳስብ እሷ አለችልኝ ስል በጣም ደስ ይለኛል ብለዋል። እኛም ደግሞ አብርሽ ይሄ ነገር ከተረዳህ ማለት ነው አንተ ቤት ስትገባ ለአንተ ድምቀትህ እንደሆነች ካወቅ እኛም ደግሞ ዩቱብ መንደር ስትመጣልን ወይም ቲክቶክ ወይም ኢንስታግራም ስትመጣልን ለእኛም ድምቀታችን ናት ማለት ነው እና ሩታይን ደግሞ በዚሁ አጋጣሚ ወደኋላ እንዳታስቀርብን የመጣህበት ሁሉ ማምጣት አለብህ ማለት ነው እና ለአንተም እንደምታደምቅልህ ለእኛም ታደምቅናለች ለእኛም ውባት ሰዎቻችን ናት፣ ለእኛም ንግስታችን ናት ማለት ነው። ለአንተ ብቻ ሳይሆን ለዓለሙ ለሕዝቡ ሁሉ ንግስት ናት ሩት ታዬ ማለት ነው እና አላ ይጠብቅሽ ሩት ታዬ። በዚሁ አጋጣሚ እንዳለውም አብርሽ አላ ትልቅ እድሜ ይስጥሽ እና ትልቅ ነገር መልካም መልካሞች ነገር ልታየ አብቃሽ። እኛም ደግሞ ከእናንተ እንድናረጅ ያደርገን እውነት ካብርሽና ከሩታ እንድናረጅ እንደምንወዳቸውም እንደምናደምቃቸውም በቃ መጨረሻችንም ከነሱ ጋር እንዲሆን በቃ ልጅ ወልደው የልጅ ልጃቸውን ለማየት ደግሞ እኛንም ያስቀምጠን። የዛሬ ምሽት እውነት ለመናገር ቤተሰቦች፣ በጣም ደስ የሚል ምሽት ነበረ። እኔ በጣም ነው ደስ ያለኝ። በቃ እንደዚህ የሆነው ሲመጡ በጣም ደስ ይለኛል። እናንተም ደግሞ ደስተኛ እንደምትሆኑበት ተስፋ አርጋለሁ ማለት ነው። እንግዲህ የቀረውን ጊዜ እንሻላ በጥሩ ነገር በአሪፍ አሪፍ ነገር እንመጣለን ብለዋል። ከአሁን ወዲህ ባብረሽ ነበሩታ እንደማንከፋ እርግጠኛ ነኝ ማለት ነው። እንግዲህ የነበረን ቆይታ ይሄን መስለን ነበር። በሌላ እስከምንገናኝ